ማርያም፣ ማርያም፣ ማርያም፣ ማርያም ስሟን እጠራለሁ። ሁሌም ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ አለች። ሳልዋሽ ነውም የምናገረው፣ እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችን። ማርያም እላለሁ ሁሌ እንግዲህ የማርያምና የአዶናይ ያላቸው ፍቅር የእውነት የተለየ ነው። ከዚህ በፊት ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። በሚኖርበት ሀገር ካናዳ ላይ በነበረበት አንዳንድ የህይወት ውጣውረድ በጣም በከባድ ሁኔታ ችግር ውስጥ ወድቆ ነበር። ያንንም አስመልክቶ ከባድ ችግር ላይ ነኝ ታቁ ሰዎች እርዱኝ፣ እባካችሁ ድረሱልኝ ሲልም መልእክት አስተላልፎ ነበር። ታዲያ ያንን መልእክት ያዩ ደጋግ ኢትዮጵያን፣ ኤርትራውያን በተለያዩ ዓለም ሀገራት ያሉ በአንድ ቀን ምሽት ነው እንግዲህ ቲክቶክ ጊፍት ላይ ያሉ የተባሉትን በማውረድ ብዙ ሺህ ኮይን በአንድ ቀን የሰጡት። ታዲያ እዛ በነበረበት ወቅት በዛ ላይቡ ላይ ራሱ ያን የተቸግሮ ብዙ ሰው በረዳበት ወቅት ራሱ እሳይ ስለቴ ሰመረ ለእመቤቴ ማርያም ነግሪያት ነበረ እያለ ደጋግሞ የማርያምን ስም እየጠራ ነበር ሲያመሰግን የነበረው ማለት ነው። እንግዲህ ከማርያም ጋር ያለው ፍቅር በጣም የተለየ እንደሆነ አዶናይ በዛ ወቅት ራሱ ለማወቅ ይቻላል። በተለያዩ ጊዜያቶች ላይ ማርያም ካፎ አትጠፋም፣ ለመውደቅ ለመነሳት ለብዙ ነገር እኔ በጸሎት አትለየኝም። እሷን ጸልዬ እሷን ለምኜ ምንም የማጣው ነገር የለም። እሷ ለእኔ አማላጅ ነች፣ ምንም ምንም ጠይቅ ያሳፈረችኝ የለም ብሎ ነው በተለያዩ ጊዜያቶች የሚናገረው። ዛሬም ቃሉን የመሰከረው ይህን ነው። በተለየ ነገው እንግዲህ የህዳር ሀያ አንድ ማርያምን በትልቅ ሁኔታ የሚከበር አመታዊ በዓል ነው። ታዲያንንም በማስመልከት ነው ይኸው አዶ እንግዲህ ማርያምን ስም እየጠራ እየደጋገመ እሷን አክብሩልኝ እሷን አመስግኑልኝ እያለ እንግዲህ በዛ አዳራሽ ውስጥ የተገኙ ሰዎችን መልእክትን ሲያስተላልፍላቸው የነበረው ማለት ነው። የቲክቶክ ክሬቲቭ አዋርድ የ2025 ብዙዎችን ሲያነጋግር ቆይቶ ነበር። በተለይም ይህ ውድድር ከመደረጉ በፊት የነበሩ ቅድመ ዝግጅቶች ብዙዎችን ያነጋገረ አለፍም ሲል ደግሞ እንግዲህ ይህ ፕሮግራም ላይ እጃቸውን ያስገቡ ሰዎችም ዛቻ ሁሉ ያደረሰበት ጉዳይን ተመልክተን ነበር። በተለይም እንግዲህ ዋና ተፎካካሪ ሆነው ብቅ ያሉት ዩቲና አዶናይን በተመለከተ አንድ ዘገባ ከሰሞኑ ሲሰራ ነበረ። ሰይፉ በነበረው የእሁድ ፕሮግራሙ ላይ ዩቲን በመጋበዝ የተለያዩ የውድድር ጥያቄዎችን ሰውም እንዲመርጣት ጥያቄ እንድታቀርብ እድል አመቻችቶላት ነበር። ያንንም ተመልክቶ የአዶናይ ወዳጅ አድናቂዎች ከባድ ዘለፋ፣ ከባድ ማስጠንቀቂያና ዛቻን በሚመስል ደረጃ ሰይፉን ሲናገሩ የነበሩ ግለሰቦችንም ተመልክተን ነበር። ለአንዱ ሰው ወገኝተኝነት አሳይቷ እንዴት ነው እጩ ተፎካካሪ ተወዳዳሪ የሆኑ ሰዎችን ዩቲም ብቻ ወደ ራሱ ጠርቶ በራሱ መድረክ ላይም ሰው እንዲመርጣት ቅስቀሳ እንድታደረግ የፈቀደው ለምንድን ነው አዶናይንስ ጋብዞ እሱም ቅስቀሳ እንዲያረግ ያልፈቀደው ይህ ከባድ ሴራ ነው ሲሉ ሰይፉን አንዳንዶች ሲናገሩ አንዳንዶች በከባድ ቁጣ ሲናገሩት አይተናል እንግዲህ ጠቅለል ባለመልኩ ታዲያ እነዚህ ጉዳዮች አልፈው ሰይፉም ታዲያ ሁሉም ሰው በራሱ መድረክ ላይ መጥቶ የተለያየ ሀሳብ ማስተላለፍ እንደሚችል ሰይፉም ሲናገር ነበረ እንግዲህ አዶናይ ከዛ ጉዳይ ጋር በተያያዘ የራሱን ሀሳብ አስተያየትም አንስቶ ነበረ። እኔ ጥሩ ነገር አላየሁም መድረክም አልተመቻቸልኝም ሲል አጠቃላይ ስላለው ሁኔታ ስለ ሰይፉ ምላሽ ሰጥቶ ነበር። ታዲያ ብዙዎችን ይህ ፕሮግራም ይህ ውድድር ቀድሞ ነበር እንግዲህ ብዙ ሀሳብ አስተያየት እንዲሰጡበት ያደረገው ታዲያ ብዙ ነገር ሲባል የነበረው ይህ ውድድር እንግዲህ ፍጻሜውን ያገኘ ይመስላል ማለት ነው። በብዙ ውድድሮች ላይ በተለያዩ ካታጎሪ ወይም ዘርፎች ላይ አዶናይ ሽልማቶቹን ጠራርጎ ሲወስድም እየተመለከትን ነበር ማለት ነው። ታዲያ በዛ ሽልማት ትልቅ መድረክ ባገኘበት ወቅት የማርያምን መዝሙር በቪዲዮ መግቢያ እንደሰማችሁ እንዳዳመጣችሁት እየዘመረ ለሁሉ ክብር መብቃቴ ማርያም ትልቅ ድርሻ ትወስዳለች እያለ ማርያምን እጅግ ሲያመሰግን እጅግ ስሟን እያነሳ ሲያከብር ተመልክተናል። እንግዲህ አዶናይ ይዞት በመጣው በተለያዩ ዘርፎቹ ላይ ብዙ ሰዎች አድናቆት፣ የተለያዩ መልእክታቸውን እያደረሱ ነው። በተለይ ፕሮግራሙ በሚዘጋጅበት ወቅትም እሱን ለማግኘት ጭንቅንቅ ብሎ እንደነበረ በሆነ ቦታ ላይ ከዚህ በፊት ቪዲዮዎቹ ሲወጡ ነበር። እሱን ለማግኘት ብዙ ሰው ሲጋፋም እንደነበር ነው የሚለቀቁ ፎቶና ቪዲዮች ያሳዩ የነበረው። ወደዛ አዳራሽ ከጃኒ ጋር አንድ ላይ ተያይዘው እንደገቡ በሚገቡበት ወቅት ደግሞ የተለያዩ ጋዜጠኞች ሁሉ እንግዲህ አዶናይን ለመጠየቅ ሲጋፉም እንደነበር ጭምር ነው መረጃው የተሰማው ማለት ነው። ይህ ግለሰብ በዚህን ያህል ደረጃ በሀገራችን አነጋጋሪ ይሆናል ተብሎ አልተጠበቀም። ቀደም ሲል በሚኖርበት በውጭ ሀገር በተለያዩ አነቃቂ ንግግሮቹ ወይም ሞቲቬሽን በሚባለው በእንግሊዝኛው በሱ ነው ብዙዎች የሚያውቁት። እባክሽ እህቴ ሁሉም ያልፋል፣ ወንድሜ ሁሉም ያልፋል፣ ጠንከር በል እያለ እንደዚህ ቃላቶችን እየጀመረ የተለያዩ አነቃቂ ንግግር በመናገር ነው ብዙዎች የሚያውቁት። ታዲያ እንግዲህ አሁን ደግሞ ጠቅልሎ ወደ ሀገሩ መግባቱንም በተለያየ ቦታ እየተናገረ ነበር። እኔ በሀገሬ ስሆን ነው ደስታ የሚሰማኝ፣ ኢትዮጵያ ብዙ ነገር እሰራለሁ ብሎ ብዙ ነገሮችን ጅማሬዎችን አሳይቷል። በመቀጠል በእርዳታ ዘርፍ ደግሞ የተለያዩ ሰዎች ላይ ለመድረስ ችሏል። እንዲሁም ደግሞ ለበጎ አድራጎት ድርጅቶችም ትልልቅ ነገር እያደረገ በቃ በአንዴ ነው ስሙ እንዲንር የሆነው። በሌላ ቃሉ ደግሞ እንግዲህ ፈምስ የሚለውንም ቃል ይዞ ደግሞ መጥቶ ስግጥ በሉ ፈምሱ ታዋቂ ሆኑ ስሩ የሚል ደግሞ ሌላ ለወጣቶቹ ደግሞ አነቃቂ በሚመስል ቃል ይህንን ቃልም እየተጠቀመ በተለያዩ ቦታዎች የእሱን ሁኔታን በመጠቀም አዶናይ ስግጥ ፈምስ በሚለው አይነት ቃል እኛም ጀምረናል እያሉ ብዙ ወጣቶች የእሱን አይነት ስራ የእሱን አይነት ቪዲዮዎችም እየቀረጹ የሚያጋሩም ተመልክተናል። በተለያዩ ቦታዎች ተጋባዥ ሆኖ እየቀረበ ነው። በተለያዩ ቦታዎችም እሱን ለማግኘት ስልኮች ሁሉ እየተጨናነቁ እንደሆነ ስልክ ራሱ መመለስ የማይችልበት ደረጃ ላይ ወይም እንደደረሰም ጭምር መረጃዎቹ እየወጡ ነው። በቅርቡ የተካሄደ ታላቁ ሩጫ ነበር። በዛ ፕሮግራም ላይ ራሱ ሁለት ጋርድ ይዞ መምጣቱን ተከትሎ ብዙ ወቀሳ ሲደርስበት ነበር። እሱን ራሱ እሱ በጥሩ ሁኔታ ሲመልስ ነበር። ሁሉም ሰው ጥሩ ነገር ቢያይ ጥሩ ነው። አንዳንድ ሰው ነው ኔጌቲቭ ነገር እየወሰደ እንዴት አዶናይ እንደዛ ሮጠ፣ አዶናይ ኩራተኛ ነው፣ አዶናይ እንዲ ነው እየተባለ የማይሆን ስም የሰጡኝንም ሰዎች ተመልክቻለሁ። ነገር ግን በጣም ብዙ ሰው እኔን ከፍቅር በማየት እኔን ለማግኘት ካለው ጉጉት በቃ በቃ እንትን ብዙ ህዝብ በተሰበሰበ በት ቦታ እኔ ልችለው በማልችለው ሁኔታ የሰው ሁኔታ በአንዴ ወደ እኔ ከመጣ እሱን መቋቋም ስለማልችል ነው እንግዲህ ጋርድም እንዲኖረኝ ያረኩት ለሩጫው እንጂ ሌላ ምንም የተለየ ነገር የለም። እንዲህ ጥቂት ሰው በሚኖርበት ቦታ ላይ እኔም አድናቂዎቼ መጥተው ሊያቅፉኝ ቢሞክሩ እኔም በደስታ አቅፌ ከነሱ ጋር ጥሩ ነገር አሳልፌ እለያያለሁ። ነገር ግን እንደ ታላቁ ሩጫ ህዝብ በሚበዛበት ቦታ ደግሞ ከባድ የሆነ ህዝብ ወደ እኔ በአንዴ ቢመጣ ያን መቋቋም ስለማልችል ነው እንግዲህ ጋርድ ሁሉ ያን እለት ያስፈለገኝ እያለ እንግዲህ ስለ ጋርድ ሁሉ ትንታኔ ሲሰጥ ነበረ። በአጠቃላዩ ግን ለሰው ልጅ እጅግ ክብር እንዳለው አንዳንዶች ኔጌቲቭ ሰዎች እንደሚሰጡት ሰው ይንቃል፣ ሰው አያከብርም የሚባሉ ነገሮች እሱን እንደማይገልጹት ጭምር በወቅቱም ሲናገር ነበረ። እንግዲህ ከእርዳታዎች ባሻገር ደግሞ እንግዲህ የድሮ አርቲስቶችን በማንሳት ጭምር ከሰሞኑ እያየነው ነበር። አርቲስት ሰለሞንን ራሱ የተለያዩ ድጋፎች እያደረገ ከሱ ጋር እየሆነ ቲያትር እየጎበኘ የተለያዩ ስራዎቻቸውን እያደነቀ ሁሉ ከአርቲስቶቹ ጋር ከአንጋፋዎቹ በፊት ጥሩ ነገር ሰርተው አሁን ላይ እንግዲህ ትንሽ ቀዝቀዝ በኢኮኖሚያቸውም ትንሽ ወረድ ያሉ ተብለው የሚጠበቁት ሰዎች ጋር ራሱ በመሆን ከነሱ ጋር የተለያዩ ሰዓት እያሳለፈ ለነሱ ራሱ አለኝታ መሆን እየቻለ የተለያዩ ፍቅር እያሳየ ድጋፎችን ሁሉ ወደ እነሱ እንዲመጡ እያደረገ ነው ማለት ነው። የእውነት ትልልቅ ስራዎችን እየሰራ ነው። እንግዲህ በብዙ ቀጣይ ስራዎችም ወደፊት እንመለከተዋለን በማለት ነው ብዙዎች ካሁኑ ተስፋቸውን በዚህ ወጣት ላይ እየጣሉ የሚገኘው ማለት ነው። እንግዲህ ያው ዛሬ ያመሰገናት ማርያም በህይወቱ ሁሉ እንድትከተለው አሁንም በተጨነቀበት ሰዓት ሁሉ አማላጅ ሆና እንድትደርሰው የእውነት ከልብ እንመኛለን። ደስታውም ሙሉ የሆነ እንዲሆንለት የእውነት ከልብ በመመኘት የዛሬውን ቪዲዮቻችንን እዚህ ላይ እናበቃለን። በሌሎች ጉዳዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።